ሰላም ሰላም የተወደዳችሁና ተከበራችሁ የግዚ ላይፍ ስታይል ቻናል ቤተሰቦች እንደምናላችሁ፣ ከነጋ ፈጣሪ መዝገነው። ዛሬ ሼር ላድርግላችሁ የመጣሁት እጆቻችን እንዴት ወደ ብረት መቀየር እንደምንችል ከዚህ በፊት በሰራሁት ብዙ ቪዲዮዎች አሉ። በነዛ በእያንዳንዱ ቪዲዮዎች ያለው መልእክት መማር ትችላላችሁ። ከስፖርታዊ እንቅስቃሴ ጋር ከአመጋገብ ጋር በተያያዘ ጤናማ አመጋገብ፣ ጤናማ ሆኑ ስፖርታዊ እንቅስቃሴዎችን በመስራት ራሳችን ከተለያዩ አደጋዎች እንዴት

መከላከል እንዳለብን የተለያዩ ጥቃቶችን ራሳችን እንዴት መጠበቅ እንደምንችል ሰርቻለሁ። ያንን ገፍታችሁ በማየትም በመማርም ራሳችሁን ከተለያዩ ችግሮችም፣ ከተለያዩ በሽታዎች ራሳችሁ መከላከል ትችላላችሁ ብዬ ሰርቻለሁ እና በዛሬው ቪዲዮ ደግሞ እጆቻችን እንዴት ወደ ብረት መቀየር አለብን የሚለውን ይዤ ላስመጣላችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይ በማድረግ ቪዲዮን ላይክ በማድረግ እንዲሁም ለምትወዳቸው ሼር በማድረግ

ተባበሩኝ ይላለው። ሌላው ደግሞ እዚ ጋር በሚታዩት ብረት ማለት ነው። ይሄንን የሚታዩትን ብረት እንዲህ በመደብደብ ይህንን እንጨት ውስጥ መክተት ነው። ስለዚህ የሚታዩትን ብረት በእጅ ብቻ በመጠቀም ማለት ነው፣ እዚ ውስጥ ሊከተው ነው። ግን በተደጋጋሚ ይሄንን ስልጠና እኔ ስለሰራው ነው ዛሬ ላሳያቸው የመጣውት። እናንተ ግን እንደዛ አይነት ስፖርታዊ እንቅስቃሴ ወይ እንደዛ አይነት ቻሌንጅ የምትሰሩ ከሆናችሁ ራሳችሁን ጥንቃቄ ማድረግ ያለባችሁ ነገር ልንገራችሁ። ይህ የምታዩት ብረት ነው

ብረት በቦክስ ሰርታችሁን ለለመዳችሁ አላማ ከሌላችሁ ራሳችሁን ወንጀል ውስጥ እንዳትጥሉ። ምክንያቱም ይህንን ከሰራችሁ ይህንን የሰራችሁትን ልምድ ማለት ነው የሰው ልጅ ላይ ብትሰነዝሩ አጥንት ልትሰብሩ ትችላላችሁ። ይሄ ሰው ጎላ በእጃችሁ ልሞት ይችላል። ስለዚህ እናንተ ማድረግ ያለባችሁ ነገር ከሆነ ይህንን ሲሰሩ እጆቻችሁን ለተለያዩ ለአካል ብቃትም ራሳችሁን ለመከላከልም ማጠቀም ትችላላችሁ እላለሁ። ግን የሰው ልጅ ላይ ጥቃት እንዳትፈጽሙ ራሳችሁን ለወንጀል እንዳዳርጉ እላለሁ።

እና ይህንን ሥልጠና ደግሞ ብዙዎች መሞከር ትችላላችሁ። እኔ በትንሹ ከሰባት 7 ዓመት በላይ ልምድ አለኝ በእንደዚህ አይነት ብረት በመደብደብ ላይ ማለት ነው። ለዛ ዛሬ ደግሞ እናንተ ከምችለው ከችሎታ የሼር ላደረግላችሁ ነው የመጣሁት። ስለዚህ ቪዲዮን ጨርሱላለሁ። ስለዚህ ለትከው

በቀጣይ በተሻለ ቪዲዮ እስክሚመጣ ድረስ ይህን ቻናል አዲስ ከሆናችሁ